ሰላም ጤና ስጥልኝ። ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቴክ ቶክ ዊዝ ሰለሞን በኢቢኤስ ተጀምሯል። ለዛሬና ለሚቀጥለው ሳምንት በሁለት ክፍል አድርጌ የማስቃኛችሁ ፕሮግራም የካሜራ ቴክኖሎጂ ነው። ይሄ ፕሮግራም መቼም በካሜራ ዙሪያ ባለሙያ ለሆናችሁ፣ እንዲሁም ደግሞ በዛም ዙሪያም ላልሆናችሁ፣ ጀስት ፎቶ ወይም ደግሞ ቪዲዮ ቀረጻ እንዴት እንደሚሰራ የሚያስገርም ቴክኖሎጂ ከበስተጀርባ ያለውን ነገር እንድታውቁት ተጨባጭ የሆነ እያዝናና የሚያስተምር ፕሮግራም እንደሚሆን ተስፋ አደርጋለሁ። ከዝግጅቱ ጋር መልካም ቆይታ። መቼም የካሜራ ቴክኖሎጂ እጅግ በጣም አስገራሚ ከሆኑ ፈጠራዎች አንዱ ነው ብዬ ነው የማስበው። የካሜራ ቴክኖሎጂ ባይኖር ኖሮ ይሄው ይህንን የቴክቶክ የሰለሞን ፕሮግራም ወይም ሌሎች የቴሌቪዥን ፕሮግራሞችን ከቤታችሁ ቁጭ ብላችሁ ሶፋችሁ ላይ መከታተል አትችሉም ነበር። ወይም አስገራሚ የሆኑ ፊልሞችን እያያችሁት መዝናናት አትችሉም ነበር። እንደው ትንሽ ምሳሌ ነው፣ በጣም በርካታ ነገሮች አሉት። ወይም ደግሞ ካሜራ ባይፈጠር ኖሮ በህይወታችሁ ውስጥ ሊደገሙ የማይችሉ ድንቅ ማስታወሻዎችን በካሜራ መልኩ፣ በፎቶ መልኩ፣ በቪዲዮ መልኩ ሰንቃችሁ በእጃችሁ ላይ ማኖራችሁም ነበር። ፎቶ ምን ያህል ጥቅም እንዳለው አስባችሁታል? የስንት ጀኔሬሽን የስንት መቶ ዓመት በፊት የነበሩ ታሪኮችን ሁሉ ዛሬ ላይ እንደሆነ አድርጎ ያሳያችኋል። ቪዲዮም እንደዚሁ። ስለዚህ ያ ሁሉ ነገር መሆን አይችልም ነበር። ኢማጅን ያ ነገር ባይኖር ኖሮ ምን ያህል ጉድለት እንደሚኖር በሰው ልጅ ህይወት ውስጥ ማለት ነው። ታዲያ ለመሆኑ የፎቶ ካሜራና የቪዲዮ ካሜራ እንዴት ነው የሚሰሩት? የተለያዩ አይነት ካሜራዎችም ደግሞ አሉ እና ምንድነው ልዩነታቸው ምንድን ነው? ከዚህ አንጻር ነው። በጣም ምርጥ የሚባሉ ካሜራዎች፣ አስገራሚ የሚባሉ ካሜራዎች፣ ዋጋቸው ናላ የሚያዞር አይነት ካሜራዎች ሁሉ አሉ። ስለዚህ በሁለት ክፍል አድርጌ የማስቃኛቸው ይህንኑ ነው። እነሆ የመጀመሪያው ፎቶግራፍ መቼ እንደተነሳ ታውቃላችሁ? በታሪክ ውስጥ ተመዝግቦ የሚገኘው በ1826 ዓ ም ነው። ነገር ግን ከዛ በፊትም የካሜራ ዲዛይን ወይ የካሜራ ሁኔታ ከዛ በፊትም የተፈጠረ ነገር ነበረ። ማን ነው ካሜራ የሚባለውን ካንሰፕት የፈጠረው? ጃን ዛን የሚባል ፈጠራ ባለሙያ ነው በ1685 ዓ ም የካሜራውን ካንሰፕት ወደዚህ ዓለም ያስተዋወቀው። ነገር ግን ከዛም ደግሞ ያልፋል በመርካታ ዓመታት በፊት መቶ ዓመታት በፊት ወደኋላ ይሄዳል የኢራቃዊው ደግሞ ሳይንቲስት እና ምሁር ኢብን ኢብን አል ሃያታም የተሰኘ ምሁር ኢራቃዊ ምሁር ገና በ1021 ኦልሞስት ከ1000 ዓመት በፊት በሉት፣ የዛኔ ነው ይህን ካንሰፕት ያስተዋወቀ። ኦፕቲክስ የሚባል መጽሐፉ ላይ ስለ ኦፕቲካል ነገር እና ኢሜጅን እንዴት ካፕቸር ማድረግ እንደሚቻል በቲዮሪ ደረጃ ገና ከ1000 ዓመት በፊት የተዋወቀ ነገር ነበር ማለት ነው። ቀደም ጊዜ እንዳልኳችሁ ግን የመጀመሪያው ፎቶግራፍ በታሪክ ተመዝግበው የሚገኘው በ1826 ሲሆን ይህንኑ ፎቶ ያነሳው ደግሞ ፈረንሳዊው ጆሴፍ ኔፕ የተሰኘው ግለሰብ ነው። ይሄው ፎቶ በ1826 የተነሳው የመጀመሪያው ፎቶ በሚል በወርልድ ጊነስ ቡክ ሪከርድ ላይ ተቀምጧል። የመጀመሪያው ፎቶ በሚል በሪከርድ ደረጃ እንዲሁም በእንግሊዝ ውስጥ በሚገኝ አንድ ሚዚየም ውስጥ ያ ኦሪጂናል ፎቶ በ1826 የተነሳ ፎቶ ለትዕይንት ይታያል፣ እስካሁን ድረስ አለ ማለት ነው። ከዚህ ከመጀመሪያው ፎቶግራፍ በኋላ ግን የፎቶግራፍ ቴክኖሎጂ የካሜራ ቴክኖሎጂ በብዙ ሂደት ውስጥ አልፏል። ነገር ግን የመጀመሪያውን ትልቅ በ1885 የተካሄደው ፈጠራ ነው። ዘመናዊ የሆነ ኮዳክ የተሰኘው ካሜራ ሲፈጠር በአሜሪካዊ ጆርጅ ኢስትማን የተፈጠረው ማለት ነው። መቼም ፎቶ ሲነሳ ኢትዮጵያ ታሪክም አለ። አጼ ምኒልክ ኢትዮጵያን ከማዘመን ጋር በተያያዘ በጣም የሚታወቁ ንጉስ ናቸው። ሀገራቸውን ከመከላከልም ባሻገር ከጠላቶች። ስለዚህ ፎቶግራፍም ወደ እሳቸው ዘመን ይሄዳል ማለት ነው። ለመጀመሪያ ጊዜ ኢትዮጵያ የገባው በእርሳቸው ትእዛዝ በ1875 ዓ.ም ነበር። እንግዲህ ከተፈጠረ ወይ ደግሞ ፎቶግራፍ እየታወቀ ካለ ብዙም አልቆየም ማለት ነው። የፎቶግራፍ ማንሻው ከነ ባለሙያው አዲስ አበባ ከመጣ በኋላ ይህን ቴክኖሎጂ እንደ ምትሀት ይታይ ነበርና እንዴት ነው ይሄ ነገር የሚሆነው? ስለዚህ የእሳቸው አማካሪዎች ቀሳውስቶች የሃይማኖት መሪዎች ይሄ ነገር ጥሩ አይደለም የሰይጣን ነገር ነው እና ብለው አጼ ሚኒሊክ ፎቶ እንዳይነሱ ሁሉ አስፈራርተቸው እንደነበር በታሪክ ላይ ተጽፎ ይገኛል። ሆኖም ግን አጼው አዲስ ነገር ለአዳዲስ ነገር ሙከራ ከነበራቸው ጉጉት፣ ለስልጣኔ ከነበራቸው ጉጉት የተነሳ የቀሳውስቱን ምክር ወደ ጎን በመተው የመጀመሪያ ፎቶን በግንቦት 13 ቀን ሰባ 1875 ዓ.ም ተነስተዋል። ይሄ እንግዲህ በጳውሎስ ኞኞ መጽሐፍ ላይ አጼ ሚኒሊክ በሚል መጽሐፍ ላይ የተጻፈ ታሪክ ነው። ንጉሱን የመጀመሪያ ፎቶ ያነሳው ቤድሮስ ቦያጂያን የሚባል አርመናዊ ሲሆን እርሳቸውን ፎቶ ካነሳ በኋላ ከሁለት ዓመት በኋላ ደግሞ ፎቶ ቤት በመክፈት ለህዝብ ሁሉ አገልግሎት መስጠት የጀመረበት ሁኔታ ነው። እንግዲህ በ1877 ዓ ም ጀምሮ እንግዲህ ለህዝብ ፎቶ መነሳት የጀመረበት ሁኔታ ነው ያለው በኢትዮጵያ ውስጥ። ስለዚህ የፎቶግራፍ ቴክኖሎጂ ኢትዮጵያ ውስጥ በጣም ወደ ኋላ የሚጓዝ ነገር ነው ማለት ነው። ከዛስ ዲጂታል ካሜራ ነው እንግዲህ ነገሮችን የበለጠ ደግሞ የቀየረው። ዲጂታል ካሜራ ለመጀመሪያ ጊዜ የተዋወቀው ወደዚህ ዓለም በ1975 ነው። ብዙም የቆየ ነገር አይደለም። አሜሪካዊው ስቲቨን ሳሶን የተሰኘው ግለሰብ የመጀመሪያውን ካሜራ እንዳልኳችሁ በ75 ዓ ም በመፍጠር ለዘመናዊ ሰርቀረጻ ቅሙም ወሳኝ የሆነ ፈርቀዳጅ ሚና መጫወት ችሏል ማለት ነው። በዚህ የመጀመሪያው የዲጂታል ካሜራ ላይ ይቀረጽ የነበረው በብላክ ኤንድ ዋይት ነጭና ጥቁር ሲሆን በቴፕ ካሴት ላይ ነበር፣ ማግኔቲክ ቴፕ ላይ ነበር የሚቀረጸው የመጀመሪያው። ይህን ቀረጻ ሂደት ለማከናወን 23 ሰከንድ የወሰደ ሙከራ ነበር የተከናወነው። በቴፕ ላይ የተቀረጸውን ምስል ለመመልከት የግድ ከቴሌቪዥን ጋር በኬብል መያያዝ ነበረበት ማለት ነው። ስለዚህ የሙቪ ቴክኖሎጂ እንግዲህ ዲጂታል በሆነ መንገድ የተጀመረው የዛኔ ነው ማለት ነው። ይኸው የመጀመሪያ ዲጂታል ካሜራ ካሜራው 3.6 ኪሎ ክብደት የነበረው ሲሆን የሚቀርጸው የምስል ጥራት 0.01 ሜጋ ፒክስል ብቻ ነበር። ይሄ በጣም በጣም የጥራት ጉድለት ያለው ነው። 0.01 እንግዲህ ስለ ሜጋፒክሰል ትንሽ ልግለጽላችሁ። ምን ያህል ኳሊቲ ወረደ እንደነበር ለማነጻጸር ይህ ዛሬ ባሉት የተራቀቁ ካሜራዎች ላይ ከሚገኘው እስከ 120 ሜጋፒክሰል ከጋር ሲነጻጸር እጅግ አናሳ ነው ማለት ነው። ስለ ሜጋፒክሰል ባጭሩ ለማብራራት ያክል 1 ሜጋፒክሰል 1 ሚሊዮን ፒክስል 1 ኢንች በአንድ ኢንች ቦታ ላይ ሲያርፍ ማለት ነው። 1 ሜጋ 1 ሚሊዮን ነጠብጣቦች ነው። አስቡት አራት ማዕዘን አራት ማዕዘን ቅርጽ ያላቸው ነጠብጣቦች አንድ በአንድ በጣም ትንሽዬ ቦታ ላይ አንድ ሚሊዮን ሆነው ሲያርፉ ማለት ነው። ፒክስል ማለት ደግሞ እንዳልኳችሁ ትናንሽ የሆኑ አራት ማዕዘን ቅርጽ ያላቸው ቁርጾች ናቸው። እነዚህ ተገጣጥመው ነው እንግዲህ የሚገርም የቪዲዮ ምስል፣ የፎቶ ምስል የሚሰጡን እነዚህ ነገሮች ሲገጣጠሙ ነው። ፒክስልን ሞር አርዳ አንደርስታንድ ማድረግ እንድትችሉ ፕራክቲካል ሆምወርክ ሰጣቸዋል፣ የቤት ስራ ኮምፒውተራችሁ ላይ ሲመቻችሁ አንድ ፒክቸር ክፈቱና ዙም በመጠቀም ዙም አድርጉት። በጣም እስከምትችሉ ድረስ ዙም አድርጉት። ያ ፒክቸር ጥራቱ ወርዶ ከፒክቸር ይልቅ ወደ አራት ማዕዘንነት፣ የተለያዩ አራት ማዕዘኖች ተቀጣጥመው ሲቀያየሩ ታዩታላችሁ። ስለዚህ አራት ማዕዘኖቹን ነገሮች ታዩቸዋላችሁ ዙም ስታደረጉት። ወደኋላ እስከቱት ግን እነዛ አንሰው አንሰው አንሰው አንሰው አንሰው በጣም የሚገርም ጥራት ያለውን ፎቶ ማየት ይችላለች ማለት ነው። ስለዚህ እነዚህ ፒክስሎች በአንድ አንድ ኢንች በአንድ ኢንች ላይ ሲያርፉ በጣም ተጠቅጥቀው በተቀመጡ ቁጥር የፒክቸሩ ኳሊቲ ይጨምራል ማለት ነው ተዘርዝረው በተቀመጡ ደግሞ ቁጥር የፒክቸሩ ኳሊቲ ምን ይሆናል? ያንሳል ማለት። ስለዚህ ሜጋ ፒክስል ሬዞሉሽን የምንለው ነገር ቤዚክሊ ይሄው ነው እንግዲህ ማለት ነው። በዚህ በዚህ ኮንሰፕት ላይ የተሽከረከረ ነው ማለት ነው ለምሳሌ ካሜራችን ውስጥ ስምንት ሜጋ ፒክሰል የማንሳት ብቃት አለው ብለን በምንናገር ጊዜ ምን ማለት ነው? 8 ሚሊዮን ያክል እነዚህ ነጠብጣቦች በአንድ ኢንች በአንድ ኢንች በአንድ ኢንች ወይ ደግሞ በአንድ ስኩዌር ኢንች ቦታ ላይ ተጠቅጥቀው አርፈዋል ማለት ነው። እንግዲህ አስቡት። ስለዚህ 120 ስንል ደግሞ 120 ሚሊዮን እንደ ማለት 120 ሚሊዮን ነጠብጣቦች በዛች ቦታ ላይ ያርፋሉ ማለት ነው። ስለዚህ ኳሊቲውን ከዚሁ ጋር ማሰብ ትችላላችሁ። ስቶሬጅን ብዙ ይወስዳል። ፒክስሉ በበዛ ቁጥር ኮምፒውተር ላይ የዛ የኢሜጅ ወይም የዛ የቪዲዮ ስቶሬጅ ከፍተኛ ቦታ ይወስዳል ማለት ነው። ስለሱ በኋላ ላይ ተወሰነውን ለመናገር ሞክራለሁ። ዛሬ ላይ ዛሬ ላይ የካሜራ ቴክኖሎጂ እጅግ ተራቆና ከካሜራ አልፎ ወይንም የሚታጠብ ፊልም ከምንለው አልፎ ዲጂታል መልክን ይዞ ካሜራ ብቻ ለመግዛት ከጥቂት አመት በፊት ፎቶ ለማንሳት ካሜራ መግዛት ግዴታ ነበር። በአሁን ሰዓት ግን ስልኮቻችን የሚገርሙ ካሜራዎች፣ የቪዲዮ መቅረጫ፣ የፎቶ ማንሻ ሆነዋል። በአየር ላይ የሚበሩ ድሮኖች ካሜራ ተገጥሞላቸዋል። በአይን ከሚታየው ቱ ዳይሜንሽናል ፒክቸር እና ቪዲዮ አልፈን ደግሞ ትሪ ዳይሜንሽናል የምንለው የሚዳሰስ የሚመስልን ሙቪዎች መቅረጽ ጀምረናል። እጅግ የሚገርም አይነት ጊዜዎች ደርሰናል። ከሳተላይት ላይ ሆነው ከስንትና ስንት ኪሎ ሜትር ማይል ርቀት ላይ ሆኖ የሚገርም ፎቶን የሚያነሱ አሜዚንግ የሆኑ ካሜራዎች ውሃ ውስጥ ገብተው የሚያነሱ፣ ሰውነት ውስጥ ገብተው የሚቀርጹ በኋላ እናያቸዋለን። እዛ ውስጥ ሁሉ ገብተናል ማለት ነው። ስልኮቻችን ከፍተኛ አቅም ያላቸው ካሜራዎች ሆናል። በጣም የሚገርመው እሱ ነው። ስለዚህ ይሄ እዚህ ደረጃ ላይ ደርሰናል። በአሁኑ ሰዓት ላይ ፎቶ በታሪክ ከሚታወቅበት ከ18 ሀያዎቹ ጀምሮ እስካሁን ድረስ ኦልሞስት ሁለት መቶ ዓመት ያህል ማለት ነው ወደ አራት ትሪሊየን ያህል ፎቶዎች እንደተነሱ በግምት ተቀምጠዋል። እንግዲህ ከዚህ ውስጥ ግን በጣም የሚገርመው ነገር 20 ፐርሰንቱ የአራት ትሪሊየኑ 20 ፐርሰንት የተነሳው በጣም ባለፉት ጥቂት አመታት ውስጥ ሶስት አራት አመታት ውስጥ ነው። ስለዚህ ይሄ የሚያሳየው የካሜራ ቴክኖሎጂ መፈንዳቱን ነው። ስልኮቻችን እንዳልኳቸው እነዚህ ሁሉ ነገሮች በእያንዳንዱ ሰዎች ሆነው ይሄ ቴክኖሎጂ በጣም ወደሚቀጥለው ሌቭል መድረሱን የሚያመላክት እውነታ ነው ይሄ መረጃ። ስለዚህ ካሜራ እንዴት ነው የሚሰራው? እንዴት ነው የሚሰራው? ወደ ድሮ ስንመለስ በፊልም ዘመን በጥቁር ፕላስቲክ ካፕ ውስጥ ሆና የተጠቀለለ ፊልም ባለበት ኮዳክ እያነሰን በምናነሳበት ጊዜ ወደዛ ስንመለስ፣ በዛን ጊዜ ያለው የፎቶግራፍ አሰራር ኤሌክትሪክም አይፈልግም ነበር። ቤዚክሊ የኬሚካል ሪአክሽን ነው ፎቶን የሚሰጠን የነበረው ማለት ነው። ስለዚህ ይሄ ሁሉ ነገር የሚፈጠረው በኬሚካል ሪአክሽን ነው ማለት ነው። ፎቶግራፊክ ፊልም ይሄ ፕላስቲኩ እላዩ ላይ የሚቀባ ወይ ደግሞ በፋብሪካ ውስጥ የሚሰራ የተለየ አይነት ኬሚካል ኮት አለው፣ ሽፋን አለው፣ ጀላቲን ኢመልሽን ይሰኛል። ይሄው የተለያዩ ለላይት ሴንስቲቭ የሆኑ ኬሚካሎችን ሰብስታንሶችን ያካተተ ነገር ነው በላዩ ላይ የሚቀባው ማለት ነው። ይሄ እላዩ ላይ የተቀባ ፊልም በከሚካል የተቀባ ፊልም ለብርሃን ሲጋለጥ የውጭውን ኦብጀክት የብርሃን ሪፍሌክሽን በኢሜጅ መልኩ አድርጎ እዛ ላይ ያስቀምጣል ማለት ነው። ያ ነው ቤዚክሊ የነበረው በዛን ጊዜ የነበረው ፊልም። ዲሊት ማድረግ አትችሉም፣ ወይም ደግሞ ሪቪ ማድረግ አትችሉም። 24 ወይም 36 ፎቶዎችን ማንሳት የምትችሉበት እድል አለ። ይበላሽ አይበላሽ ስታጥቡ ነው የምታውቁት። ከዚህም በተጨማሪ ይህንን ፎቶ ሼር ለማድረግ ብትፈልጉ አልበም ውስጥ ገዝታችሁ አሳጥባችሁ ደብተር መጽሐፍ ይመስል ገዝታችሁ እዛ ውስጥ ከታችሁ ሰው መጥቶ በዛ ዙሪያውን ከቦያን አልበም በማየቶ እየተቀባበለ ነበር ሚያየው። አሁን የደረስንበት ታያላችሁ። ፎቶ አንስታችሁ በሰከንድ ውስጥ በሶሻል ሚዲያ ስትለቁት ሚሊዮን ሰው በአንዴ ሊያዩ ይችላል እና ለውጡ እንድታስቡ ትፈልጌ ነው ስለዚህ ምን ማለት ነው፣ ፎቶ አንሳኝ ወይ ቴክ አ ፒክቸር ስንል ምን ማለት ነው? ምንድነው የሚከናወነው? በዚህ በፊልም ዘመን ወዳለው ስንሄድ እሱን ለማየት እንሞክራለን። ቤዚክሊ ቤዚካሊ when you click a shutter ይሄ በተኑን ስትጫኑ ሻረር ይባላል፣ በዛ ውስጥ በፍራክሽን ኦፍ ሰከንድ ውስጥ ያለውን ውጭ በገሃዱ አለም ያለውን ሞመንት ፍሪዝ ማድረግ ወይም ማስቆም እንደማለት ነው ብላችሁ ልታዩ ትችላላችሁ። በዚህ ጊዜ ውስጥ በዚች ቅጽበት በፍራክሽን ኦፍ ሰከንድ አንድ 30ኛ ወይ ደግሞ አንድ 60ኛ ወይ ደግሞ ሌተስ ካሜራዎች አንድ 2000ኛ ፍራክሽን ኦፍ ሰከንድ ውስጥ ያችን ሻተር ከፍቶ ላይት ወደ ካሜራ ውስጥ እንዲገባ ነው የሚፈቅደው። በዛ ጊዜ ውስጥ እንዳልኳችሁ ፊልም ካሜራው ኬሚካሉ ላይ ሪያክሽን ይፈጠራል። እንዳልኳችሁ ለላይት በጣም ሴንስቲቭ ስለሆነ ልክ ኦብጀክቱ ሰው ከሆነ የማነሳው ዛፍ ከሆነ የማነሳው በውጭ ያለው ብርሃን፣ የተፈጥሮ ብርሃን እዛ ኦብጀክት ላይ ያ ብርሃን አለ። ያ ብርሃን ነው በዛች ቀዳዳ ውስጥ በጣም በጣም በቅጽበት ሰከንድ ውስጥ ሲገባ ፊልሙ ላይ ያርፋል፣ ፊልሙ ኬሚካል ሪአክሽን ይፈጠርበታል፣ ያንን የውጭውን ኢሜጅ ቀርጾ ይይዛል ማለት ነው። ይሄ ምን እንለዋለን? ኔጌቲቭ እንለዋለን። በፊልም አሰራር፣ በፊልም ጊዜ ኔጌቲቭ እንለዋለን። ከዛ በኋላ ይሄ ኔጌቲቭ ደግሞ ወደ ወደ ሚታይ ወደ ምናቀው መቀየር አለበት። ስለዚህ ይሄ ደግሞ ወደ ውስጥ ገብቶ፣ ዳርክ ሩም የሚባለው ውስጥ ገብቶ ወደ ምናቀው አይነት የሚታይ ፕሪንት ወይም ደግሞ የሚታይ የወረቀት ኢሜጅ መቀየር አለበት ማለት ነው። ይሄ ዳርክ ሩም ቴክኖሎጂ ምን እንደሆነ በአጭሩ ልንገራችሁ። በዳርክ ሩም ውስጥ ነው የሚከናወነው። የተለያዩ አይነት ፕሮሰሶች ውስጥ ያልፋል። ለምሳሌ የመጀመሪያው የተለያየ አይነት የብርሃን መጠን ውስጥ ኤክስፖዝ ማድረግ፣ ከዛ ደግሞ ኬሚካል ፕሮሰስ አለው። ይህንን ወረቀት ፊልም፣ ፎቶ እያጠበ ነው ሲባል በእርግጥም ነው አባባሉ እውነት ነው። እዛ ጭለማ ክፍል ውስጥ ሆኖ አንድ ሰው ፎቶ ሲያጥብ እንዳልኳቸው በብርሃን ውስጥ ያሳልፈዋል። የተለያዩ ኬሚካሎች አሉ ያንን ወረቀት የሚያጥቡ ስለዚህ ኔጌቲቭን ወደ ፒክቸር የሚቀይረው በዛ ውስጥ ያልፋል። የተለያዩ ኬሚካሎች ይታጠባል፣ ከዛ ደግሞ በውሃ ይታጠባል። ኬሚካሉ ከላይ ላይ እንዲነሳ በውሃ ይታጠባል። ከዛ ደግሞ የማድረቅ ሂደት አለ። ውሃውን ሲያደርቀው፣ ከዛ አድርቆ ፎቶ ይሰቀላል። ልክ እንደ ልብስ ያደርቆ ሲወጣ የምናውቀው አይነት ፎቶ ይሆናል ማለት ነው። የሚገርም ቴክኖሎጂ ነው ይሄ በራሱ። ስለዚህ ይህንን በአሁን ሰዓት ላይ ካለው የፎቶ አነት አስጋስቡት። ማጠብ፣ ኬሚካል ምናምን፣ ውሃ ምናም ይባል የለም። ካሜራችሁን ታነሳላችሁ፣ አይፎናችሁን ፎቶ ስታነሱ በሰከንድ ውስጥ ኢሜጅ ሆኗል፣ ማየት ትችላላችሁ፣ ዲሊት ማድረግ ትችላላችሁ። ይሄ ሁሉ ነገር ምን ያህል መሻሻል ሆነ ያሳያል ማለት ነው። የፊልም ካሜራ እንዴት እንደሚሰራ አይተናል። በአጭሩ ዲጂታል ካሜራስ እንዴት ነው የሚሰራው? ዲጂታል ካሜራ በአሁኑ ሰዓት ፊልም ማጠብ ዳርክ ሩም ውስጥ ገብቶ በኬሚካል ማጠብ የሚባል ነገር የለም። ስለዚህ ዲጂታል ነው፣ ኤቭሪቲንግ ኤሌክትሮኒክሊ ነው የሚከናወነው። ይሄ ደግሞ እንዴት ነው የሚከናወነው? ቤዚክ ፕሪንሲፕል ወይ ዋና መርህ የካሜራ የፎቶ አነሳስ አሁንም ያው ነው። ካሜራ ውስጥ ላለ ሴንሰር ላይት ከውጭ ያለው ላይት በጣም በጣም በፍራክሽን ኦፍ ሴከንድ በቅጽበት ሴከንድ ውስጥ ላይት ካሜራ ውስጥ እንዲገባ ማድረግና ያ ሴንሰር ያንን ብርሃን ተቀብሎ ሪአክት እንዲያደርግ ማድረግ ነው። ኮንሰብቱ ግን ዲጂታል ላይ ሲሆን ደግሞ ይለያል ማለት ነው። ፊልም ላይ ገብቶ ኬሚካል ሪአክሽን ቅድም ያልኳችሁ አናሎግ ፎቶ ሲስተም ከመሆኑ ይልቅ አሁን ደግሞ ያ ላይት ሲገባ በሌንስ ውስጥ አልፎ ከሲሊከን ሴንሰር አለ ከሲሊከን የተሰራ ሴንሰር አለ ካሜራዎች እዛ ውስጥ ገብቶ የኢሜጅ ኢምፕሬሽኑን የሚፈጥረው ያ ሂደት ነው በዲጂታል ውስጥ የሚከናወነው ማለት ነው። እነዚህ ሴንሰሮች የተሰሩበት ማቴሪያል ከሲሊከን ነው እንዳልኳችሁ። በጣም ታይኒ የሆኑ ሰብስታንሶች አሉ፣ ንጥረ ነገሮች አሉ፣ ፎቶሳይትስ ይባላሉ። እነዚህ ነገሮች እነዚህ ናቸው እንግዲህ የውጭውን ኦብጀክት ካፕቸር አድርገው ወደ ኢሜጅ ለመቀየር በዲጂታል መልኩ የሚያስችሉት ማለት ነው። እነዚህ እያንዳንዳቸው ፎቶሳይቶች ፒክዝል ይባላሉ። ቅድም ያልኳቸው ፒክዝል ካንሰፕት ይሄ ነው። በጣም ታይኒ ናቸው። የውጩን ኦብጀክት በፒክዝል በዳት በዳት በዳት አድርገው ከላይቶ ተቀብለው ይይዙታል ማለት ነው። ወደ ፒክቸር ኢምፕሬሽን ይቀይሩታል ማለት ነው። ስለዚህ ፒክቸር ኤለመንት ይባላል ይሄ። ስለዚህ እነዚህ ናቸው እንግዲህ በሚሊዮን በሚሊዮኖች በመቶ ሚሊዮኖች የሚቆጠሩ ፒክስሎች ናቸው እንግዲህ ዲኤስኤልአር የሚባለው ካሜራ ውስጥ በሴንሰር መልኩ የሚገኙት። ዲኤስኤልአር ምን ማለት እንደሆነ በኋላ ላይ አብራራላቸዋል። ሁላችሁም ሰምታችኋል ይህን ኮንሰፕት ስለዚህ ካሜራ፣ የዲጂታል ካሜራ ወይም ደግሞ የፊልም ካሜራ ራሱ ሶስት ወሳኝ የሆኑ ፓርቶች አሉት ማለት ነው። ሌንስ፣ ሻደር፣ እንግዲህ አማርኛም እንደሆነ አላውቅም መዝጊያ ብለን እናስበው እንችላለን፣ እና ፊልም የአናሎግ ካሜራ ፊልም ዲጂታል ካሜራዎች ደግሞ ሴንሰር አሁን ያብራራሁት ሴንሰር ማለት፣ ሶስቱ በጣም ወሳኝ የሆኑ የአንድ ካሜራ ክፍሎች ናቸው። ስለ ሌንስ ትንሽ ላብራራላችሁ። ሌንስ ዋና ዓላማ ኦብጀክት ውጭ ያለውን ኦብጀክት ፎከስ እንድታደርጉበት እንዲሁም ዙም እንድታደርጉ የሚጠቅማቸው ነው። ማራቅ፣ ማቅረብ እንዲሁም ደግሞ ሻርፕ ዲሆም ፎከስ ማድረግ እንድችሉ የሚያስችል የካሜራ ወሳኝ ክፍል ነው። ብዙ ጊዜ ሌንስ ሲነሳ ኤምኤም ወይ ደግሞ ሚሊሜትር የሚባል ኮንሰፕት አለ። ስለዚህ ካሜራችሁ ሌንሱ ላይ የተጻፈ ሚሊሜትር አለ፣ ብዙ አይነት አሉ። ምን ማለት ነው? ምን ማለት ነው ሚሊሜትር ስንል የሌንስ ሚሊሜትር ምን ማለት ነው? ይሄንን ኮንሰፕት እንድታደርጉ እፈልጋለሁ። በአጭሩ ሚሊሜትር ወይ ኤምኤም የምንለው ነገር የአንድ ካሜራ ፎካል ሌንግዝ ነው። ስለዚህ በሚሊሜትር ነው የሚለካው። ፎካል ሌንግዝ ማለት ያ ካሜራ ወደ ውጭ ዓለም ሲያይ ምን ያህል ሽፋን መያዝ ይችላል፣ ምን ያህል ምን ያህል ሽፋን፣ ምን ያህል ሰፊ ወይም ደግሞ ምን ያህል አጉልቶ አንድን ነገር ማቅረብ ይችላል የሚለውን ካንሰፕት የሚይዝ ነገር ነው። ስለዚህ ሚሊሜትር እንደየፎቶ አነሳሳችሁ የተለያየ ይጠቅማል ማለት። ስለዚህ ቁጥሩን ስታዩ ከአሁን በኋላ አትሊስት ምን ማለት እንደሆነ አንደርስ እንድታደርጉ ነው የምፈልገው ማለት ነው። ለምሳሌ አንዳንድ ሌንሶች በብዛት የሚታወቁ ሌንሶች 18 እስከ 55 ሚሊሜትር የሚል ተጽፎባችሁ ታያላችሁ፣ ልክ በሌንሱ ዙሪያ ላይ ማለት ነው። አንዳንዶች ደግሞ ፊክስድ ነው ሬንጅ የላቸው። ወይ 55 ይላል ወይ 50 ይላል ወይ 36 ይላል አንድ ብቻ ፎካል ሌንግዝ አላቸው ማለት ነው። ቬሪየብል የሆኑትን ከተወሰነ እስከ ተወሰነ የሚባሉትን የዙም ሌንሶችን ቬሪብል እንላቸዋለን። ሌሎቹ ደግሞ ፊክስድ ያልኳችሁን ፊክስድ ብለን እንጠራቸዋለን። ፊክስ ፎካል ሌንግዝ የሚባሉ ብዙ ጊዜ ፕራይም ይባላሉ። አንድ ብቻ የፎካል ሌንግዝ ነው ያላቸው እና እነዚህ የተለያዩ አይነት ሚሊሜትሮች ተለያይ ጥቅም አላቸው። እነሱን በአጭሩ ለመናገር ሞክራለሁ። አንዳንድ ኦብቸክቶች በጣም አቅርባችሁ ለምሳሌ የሆነ ጫካ ሄዳችሁ በጣም የሚገርም እንስሳ አቦሸማኔ ወይ የሜዳ አህያ አይታችሁ ሩቅ ሆነባችሁ፣ ወይ አንበሳ ቀርባችሁ ማንሳት አትችሉም። ከሩቅ ሆናችሁ ነገር ግን በአቅርባችሁት ያንን አንበሳ በጣም ኳሊቲውን ጠብቆ በጣም በሚገርም ዲቴይሉን በሙሉ አውጥታችሁ ማንሳት ከፈለጋችሁ መጠቀም ያለባችሁ ሚሊሜትሩ ትልቅ የሆነ ነው። ስለዚህ መቶ ሚሊሜትር በሚኒማም ፕሮፌሽናሎች ታቃላችሁ፣ ወይ ደግሞ የበለጠ አቅርባችሁ ማንሳት ከፈለጋችሁ እስከ 300 ሚሊሜትር ድረስ ዙሙን በጣም አቅርቦ ማንሳት የሚችሉ ሌንሶች አሉ። ስለዚህ አይናችን በተፈጥሮ አይናችን ከተወሰነ በኋላ አቅርቦ ማየት አይችልም፣ ይርቅብናል። ስለዚህ አይናችን ማድረግ የማይችለውን ሁሉ አቅርቦ ያን ነገር ማንሳት ይችላል ማለት ነው። ስለዚህ ሚስ ማድረግ ካልፈለጋችሁ ፖርትሬት ስታነሱ ሰዎችን በጣም አሪፍ አድርጋችሁ ማንሳት በምትፈልጉ ጊዜ እንደነዚህ አይነት ሚሊሜትሮች ነው የምትጠቀሙት ማለት ነው። ከመቶ እስከ ሶስት መቶ ባለው ሬንጅ ውስጥ ይሄን አይነት ሁኔታ ግሩም አድርጎ ያነሳላችኋል። በሌላ አንጻር ደግሞ ከተማዎችን፣ አርኪቴክቸሮችን፣ ወይም ደግሞ ሰፊ የሆነ ተራራ ቦታን እንደዚህ አይነት ሰፊ በሆነ መልኩ ማንሳት ከፈለጋችሁ አነስ ያሉ ሚሊሜትሮችን 35 ሚሊሜትር ወይም ስሞለር ማድረግ አለባችሁ። የተፈጥሮ አይናችን አሁን እንደዚህ ብዬ ሳይ ከተወሰነ በኋላ ከዚህ በኋላ የተወሰነውን ማየት አልችልም ወይም ከዚህ የተወሰነ ሚሊሜትር አለ። የሰው አይን ከተወሰነ ሚሊሜትር በታች ነው ማየት፣ ከዛ በላይ ማየት አይችልም ሰፊ አድርጎ። እነዚህ ካሜራዎች የተፈጥሮ አይናችን ከበር ማድረግ የማይችለውን ሁሉ ከበር እንዲያደርጉ የማድረግ ብቃት አላቸው። ስለዚህ ያን በምትገጥሙ ጊዜ 35 ሚሊሜትር ወይም ከዛ በታች በምትገጥሙ ጊዜ ሄዳችሁ ከተማ ስታነሱ ሰፊ ነገር አይታችሁ ከሆነ ትልቅ ፖስተሮች ላይ ሆነው ውብ ከተሞች ሰፊ ሆኖ ይነሳሉ። ኦፍኮርስ ፓኖራሚክ የሚባል ኢሜጅ አለ ቀጣጥሎ አንስተው መገጣጠም። ከዛ ውጭም ግን እነዚህ ሚሊሜትሮች ሎ ሆኖ ከመጡ ሰፊ ቦታን በአንድ ጊዜ ካፕቸር የማድረግ ብቃት አላቸው። ስለዚህ ሚሊሜትር እንግዲህ ሎ በሆነ ቁጥር ሰፊ የሆነ ቦታ ያነሳል። ሚሊሜትሩ በጣም ሀይ በሆነ ቁጥር እንዳልኩ እስከ ሶስት መቶ በሄደ ቁጥር ደግሞ ሩቅ የሆነን አቅርቦ በሚገርም ጥረት ማንሳት የሚችልበት ሁኔታ አለው ማለት ነው። እንግዲህ የሌንስ ካንሰፕት ይሄ ነው። ሌላኛው ሻተር የሚባለው ነው። እንግዲህ መዝጊያ ብለን በአማርኛ ቀረብ ባለ መንገድ ልንጠቅስ እንችላለን። በውስጡ ወይም አፐርቸር ይባላል ብዙ ጊዜ ባለሙያዎች ታቃላችው። አፐርቸር ከሻተር ጋር ተያይዞ የሚጠራ መጠሪያ ነው። ቤዚክ ይሄ ካንሰብት ምንድን ነው? ያ ሌንስ አየር ላይት ሲያስገባ ምን ያህል መከፈት አለበት ወይም መጥበብ አለበት? ያ አፐርቸር ልክ እንደዚህ እየጠበበ እንደሚሰፋ አይነት እንደ ክዳን አስቡት። ስለዚህ በጣም ጠቦ በዛች ታይኒ ቀዳዳ ውስጥ ላይት ሲገባ የራሱን የቻለ ኢፌክት አለው። በጣም ሰፍቶ ደግሞ ብዙ ላይት ሲገባም ደግሞ የራሱ የሆነ ኢፌክት አለው ማለት ነው። ስለዚህ ሻተር ያንን ነው መቆጣጠር የሚችለው ማለት ነው። ስለዚህ የላይቱ አገባብ በጣም ታይኒ በሆነ ቀዳዳ ውስጥ እና በሰፊ ቀዳዳ ውስጥ ደብዙን የኦብጀክቱን የምታነሱን ኦብጀክት ዴብስ ይወስናል፣ ይቀንሰዋል ወይ ደግሞ የኦብጀክቱን ብራይትነስ እና ዳርክነስም ይወስናል ማለት ነው። ለምሳሌ በጣም ጠባብ በሆነ ሻተር ውስጥ ላይት አንስቶ ኦብጀክት ፎቶ በምታነሱ ጊዜ የኦብጀክቱን ሻርፕ ያደርገዋል፣ ፎከሱን ዴፕ ዞን። ነገር ግን ዳርክ ይሆናል። ስለዚህ ሞር ላይት ያስፈልጋችኋል ማለት ነው። ዋይደር በሆነ ላይት ውስጥ ገብቶ የሚነሳ ፎቶ፣ ሻተሩን ብታሰፉት ደግሞ ብርሃን ያገኛል ብራይት ይሆናል ፒክቸሩ። ነገር ግን ዴብዙ ፎካል ፖይንቱ የኦብጀክቱ ዴብዝ ግን ፎካል ሻርፕነሱ ግን ይቀንሳል። ስለዚህ ካሜራዎቻችሁ በምትፈልጉት መክፈትና መዝጋት ይችላላችሁ፣ እንደየ ፎቶ አነሳስ ማለት ነው። ይህን በቴክኖሎጂ ላይ ተካቶ መጥቷል። ይሄ ራሱን የቻለ ሳይንስ ነው፣ ሌላ ሙሉ ፕሮግራም ያስፈልገዋል። ግን ቤዚክ የሆነ ኮንሰፕቱ እንድታገኙ ልኝ ፈልጌ ነው። ለምሳሌ አፐርቸሩ ሲከፈት ወይ ደግሞ ሻተሩ በጣም ሞር ሲከፈት ፎከሱን ያሳረፋችሁበት ኦብጀክት በጣም ሻርፕ ይሆናል፣ ቆንጆ ፎከስ ይኖራል። ከባክግራውንድ ያለው ደግሞ ኢሜጅ ምን ይሆናል? ብለርድ ይሆናል። አይታቸው እንደዚህ ካሜራ አነሳሱ። አሁን ጎበዝ ካሜራማኖች ያን ነው የሚያደርጉት። ለምሳሌ የሙሽራ ፎቶ ስታነሱ ወይ ደግሞ የተለያዩ ፖርትሬት ስታነሱ ሰውየው ላይ ብቻ ያነሳችሁት ፎቶ ላይ ብቻ ፎከሱ ሆኖ በጣም እሱ በጥራት ይታያል። ከኋላ ያለው ነገር ግን አይታይ እንዳይረብሻችሁ ብለርድ ሆኗል። በራሱ በፎቶሾፕ ሰዎች ያደርጋሉ፣ ግን ብቃት ያላቸው ካሜራ ሰዎች ወይ ብቃት ያለው ካሜራ ያን በራሱ ማድረግ ይችላል። ስለዚህ ፎከሱ ሁሉ እዛ ኦብጀክት ላይ ሆኖ ይቀመጣል ማለት ነው። እንግዲህ ምሳሌ ኢሜጆችን ለምሳሌ ያሳያቸዋል። አፐርቸሩ ደግሞ በጣም ናሮ በሚሆን ጊዜ ሆል ላንድስኬፕ የሚነሳው ፎቶ በሙሉ ሻርፕ፣ ሁሉ ነገር ሻርፕ ሆኖ እንዲወጣ ያደርጋል። ይሄ ደግሞ ፐርፖዛል ሁሉ ነገር በጥራት እንዲነሳላችሁ፣ ምንም ነገር ብለድ እንዳይሆን ከፈለጋችሁ በዚህ ሁኔታ ነው እንግዲህ ካሜራችሁን አጀስት የምታደርጉት ማለት ነው። ሶስተኛው ክፍል ሴንሰር ነው። ስለ ሴንሰር በብዛት እንገልጭላችኋለሁ። የፊልም ጉዳይ የኬሚካል ሪያክሽን ነው ብያችኋለሁ። የዲጂታሉ ነገር ደግሞ ቅድም እንዳልኳችሁ ሴንሰሮች ከሲሊከን መቴሪያል የሚሰሩ ሴንሰሮች ናቸው። እነዚህ ሴንሰሮች ከተለያዩ ሁለት አይነት አሉ። ለምሳሌ አዳዲስ አይነቶች እየመጡ ናቸው። ሁለቱ አይነቶች ግን ሲሲዲ እና ሲሞስ የሚባሉት ናቸው። የዲጂታል ካሜራ ላይ ያሉ ሴንሰሮች ሲሞስ ሴንሰሮች በጣም ኳሊቲ ያላቸው፣ ነገር ግን ማችሌስ በጣም እርካሽ ነው ካሜራ ላይ ሲተገበሩ ከሲሲዲ ይልቅ ማለት ነው። ስለዚህ በብዛት የምናያቸው በሌተስ ካሜራዎች ላይ የምናያቸው ቴክኖሎጂዎች፣ የሴንሰር ቴክኖሎጂዎች የሲማስ ቴክኖሎጂ ናቸው። እንግዲህ ለማብራራት ያህል ሲሲዲ ማለት ቻርጅ ካፕል ዲቫይስ ማለት ሲሆን ምሕፃረ ቃል ሲማስ ደግሞ ኮምፕሊመንታሪ ሜታል ኦክሳይድ ሰሚኮንዳክተር ይሰኛል። እነዚህ ነገሮች ናቸው እንግዲህ የኢሜጅ ሴንሰሮችን በመቆጣጠር የፒክቸር ኳሊቲውን በፒክስል አድርገው በማስቀመጥ ቪዲዮ ወይም ደግሞ ኢሜጅ ለእኛ ህያው አድርገው ማቅረብ የሚችሉት ቤዚክሊ እነዚህ ሴንሰሮች ናቸው እንግዲህ የላይትን ሪያክሽን ወደ ኤሌክትሮኒክ ሲግናል ቀይረው ወደ ኢሜጅነት መቀየር የሚቻልባቸው ወሳኝ የሆኑ የካሜራ ክፍሎች ናቸው ማለት ነው። ኤስኤልአርና ዲኤስኤልአር ብዙ ጊዜ የምትሰሙት ነው። በተለይ ዲኤስኤልአር አሁን የምትሰሙት ነገር ነው። ዲኤስኤልአርና ኤስኤልአር ምን ማለት ነው? ቦዝ ሪፍሌክት ላይት ላይትን ነው የሚያስተላልፉት። ላይት ሲገባ ካሜራ ውስጥ ወደ ኢሜጅነት ይቀይራል። ወደ እሱ እንደገና ደግሞ ያላብረው ነው። ኤስኤልአር ማለት ቤዚክሊ አናሎግ ካሜራዎች ናቸው። በፊልም የሚሰሩ ካሜራዎች ኤስኤልአር ይባላሉ። ምህፃረ ቃሉ ሲንግል ሌንስ ሪፍሌክስ ማለት ነው። ስለዚህ ቤዚክሊ የፊልም የአናሎግ ካሜራዎች በሙሉ ኤስኤልአር አር ይባላሉ። ዲኤስኤልአር ደግሞ ማለት ዲጂታል ስለዚህ ቤዚካሊ ዲጂታል ሲንግል ሌንስ ሪፍሌክስ ማለት ነው። በፊልም ይልቅ በኤሌክትሮኒክ አማካኝነት በሴንሰር አማካኝነት በኤሌክትሮኒክ ሴንሰር አማካኝነት ፎቶ የሚነሳ ቪዲዮ የሚቀረጽ ነገር በሙሉ የዲኤስኤልአር ቴክኖሎጂ ነው ማለት ነው። ስለዚህ ዲኤስኤልአሮች በቀጥታ ኢሜጁን ቀጥታ ወደ ኤሌክትሮኒክ ሲግናል ቀይረው ወደ ሜሞሪ ካርዱ ላይ ኢሜጁን ያስቀምጡልናል ማለት ነው። ስለዚህ የተቀላጠፈ ሁኔታ አላቸው ዲኤስኤልአሮች። ስለዚህ በአሁኑ ሰዓት ላይ በብዛት በፎቶግራፈሮች በአማተሮች በፕሮፌሽናሎች በጥቅም ላይ እየዋሉ የሚገኙ የቪዲዮ እና የፎቶግራፍ ቴክኖሎጂ የዲኤስኤልአር ቴክኖሎጂ ነው ማለት ነው። በብዛት ደግሞ ብዙ አይነት ብራንዶች በርካታ አይነት ነገሮች አሉ። ከነሱ ውስጥ የተወሰኑትን ደግሞ ለማስቃኘት ሞክራለሁ። የፊልም ኤስኤልአር ካሜራዎች በአሁን ሰዓትም አሉ። በተለይ አንዳንድ ፕሮፌሽናል ፎቶግራፈሮች ስቲል የፊልም ቴክኖሎጂን በመጠቀም ይፈልጋሉ ለሙቪም ለፎቶግራፍም እነዚህ እንዲሁም አሉ። በአሁኑ ሰዓትም በጥቅም ላይ አሉ ማለት ነው። ፕሮፌሽናሊ በብዛት በጥቅም ላይ እየዋሉ ይገኛሉ። በጣም አሜዚንግ ከሆኑ ዴሴላሮችና በጣም ጥቅም ካላቸው አሪፍ አሪፍ ካሜራዎች አንድ አምስቱን በጣም በፍጥነት ላስቃኛችሁ፣ በገበያ ላይ ካሉት ውስጥ ከነዋጋቸው። የመጀመሪያው ፉጂ ፊልም ኤክስ ቲ ቱ የሚባለው ነው። 24 ሜጋ ፒክስል ድረስ ማንሳት ይችላል። እንዲሁም የሞኒተር ሲስተም አለው። ተች ስክሪን የለውም፣ በተና አማካኝነት ነው መጠቀም የምትችሉት። ስምንት ፍሬም ፐር ሰከንድ። ስለ ፍሬም ፐር የሚቀጥለው ሳምንት ወይ በኋላ ላይ አብራራሸዋለሁ። በሚቀጥለው ሳምንት ይመስለኛል። ሙቪ መቅረጽ ይችላል። አራት ሺ ፎርኬ ፎርኬ ሀይ ዴፊኒሽን መቅረጽ ይችላል። ለኢንተርሚዲየት እና ለፕሮፌሽናል ተጠቃሚዎች መሆን ይችላል። 1500 የአሜሪካን ዶላር። ሌላኛው ብዛት በጣም ብዙዎች የምትወዱት የካነን ኢኦኤስ 5d ማክ 4 የሚባለው ካሜራ ነው። 30.4 ሜጋፒክስል ማንሳት ይችላል እንዲሁም ደግሞ 3.2 ኢንች ታች ስክሪን አለው፣ የተነሳውን ነገር የምታዩበት እና ሌሎች ነገሮች የምታከናውኑበት። 7 ፍሬም ፐር ሰከንድ ስፒድ አለው፣ የሹቲንግ ስፒድ 4 ፎር ኬ የኤችዲ ሙቪ መቅረጽ የሚችልበት ሁኔታ አለው። ኤክስፐርቶች ፕሮፌሽናሎች ሁሉ መጠቀም የሚችሉበት ነው። 3300 የአሜሪካን ዶላር። ሌላኛው በጣም ተወዳጅ ሰዎች ብዙዎቻችሁ የምትወዱት የሚታወቅ ብራንድ ነው፣ ናይካን D500 የሚሰኘው ነው። 20.9 ሜጋ ፒክስል የማንሳት ብቃት አለው። 3.2 ተች ስክሪን የምትቆጣጠሩበት ተች ስክሪን አለው። እንዲሁም ደግሞ 10 ፍሬም ፐር ሰከንድ የኮንቲኒየስ ሹቲንግ ስፒድ ማከናወን ሲችል 4000 ወይ ደግሞ 4K HD ሙቪ መቅረጽ ይችላል። ለኤክስፐርት ለፕሮፌሽናሎች እና ለኖርማል ተጠቃሚዎችም መሆን ይችላል። ዋጋውም ተመጣጣኝ ነው። 1300 የአሜሪካን ዶላር ሶኒ አልፋ ኤ 7 R 2 የሚሰኘው ደግሞ 42 ሜጋፒክሰል ድረስ ማንሳት የሚችል ብቃት ያለው ካሜራ ነው። እንዲሁም ደግሞ 3 3.0 ኢንች ተች ስክሪን አለው። 5 ፍሬም ፐር ሰከንድ ኮንቲኒየስ ሹቲንግ ስፒድ ማከናወን የሚችል ሲሆን 4K HD ሙቪ መቅረጽ ይችላል። ዩዘር ሌቭል ኤክስፐርት እና እንዲሁም ለኖርማል ተጠቃሚዎች 2455 የአሜሪካን ዶላር። የመጨረሻው በጣም አፎርደብል ፕራይስ ያለው ነገር ግን ብቃት ያለው ነገር መቅረጽ የሚችል ነው። ናይካን D 3300 የሚሰኘው ሲሆን 24.2 ሜጋ ፒክስል መቅረጽ ይችላል እንዲሁም ደግሞ 3.0 ኢንች ስክሪን አለው ማክሲመም ኮንቲኒየስ ሹቲንግ ስፒዱ 5 ፍሬም ፐር ሰከንድ ነው 1080 ሃይ ዴፊኒሽን ሙቪ መቅረጽ ይችላል በተወሰነ የተወሰነ ደቂቃ ዩዘር ሌቭል ለቢጊነሮች ለኖርማል ተጠቃሚዎች ነው ዋጋው በጣም አፎርደብል ነው እስከ 339 የአሜሪካን ዶላር ድረስ መገኘት የሚችል የካሜራ የዲኤስኤልአር ካሜራ ነው ማለት ነው በጣም የሚገርም ነገር ልንገራችሁ። ስለ ካሜራ መቼም ስናስብ ስለ ሌንስ ማውራት አለብን። ምን መሆን እንደሆነ ነገራሉ። ግን ስለ ሌንስ ዋጋ ራሱ የካሜራ ዋናው ክፍል እንዲሁም ደግሞ እጅግ በጣም ሙዱ ክፍል ፕሮፌሽናል ሶች ታውቃላችሁ። ስለዚህ ጉዳይ ሌንሱ ነው ካሜራው አይደለም። በብዛት ስለዚህ ሰም ኦፍ ሌንሶስ ር አሜዚንግ የሆነ ዋጋ ነው ያላቸው። እስቲ አንድ አምስቱን አስገራሚ ነገሮች ላሳያችሁ። የመጀመሪያው ካርል ዚስ 50 ሚሜ ፕላናር የሚሰኝ ሌንስ ነው። ይሄ ሌንስ ለናሳ ጉዳይ ተብሎ የተፈጠረ ነው እና የጨረቃን የዳርክ ሳይዱን ለማንሳት ተብሎ በሳተላይት ላይ ተገጥሞ ወደ ስፔሱ ሄዶ ለማንሳት የታሰበ የሚገርም የሚገርም ሌንስ ነው። ዋጋው 23 ሚሊዮን የአሜሪካን ዶላር ሌንሱ ብቻ። ሌላኛው ላይካ የሚሰኝ ጀርመን የታወቀ ብራንድ አለ በካሜራ ዙሪያ። 1600 ሚሜ ቴሌፎቶ የተሰኘ ሌንስ ነው። ይኸው ሌንስ እስከ 1600 ሚሜ ድረስ ፎካል ሌንግዝ አለው። ቅድም ስለ ፎካል ሌንግዝ ነግሬያችኋለሁ። ይሄ ነገር በስፔሻል ዲዛይን የተሰራው ከታ ሳር ሼክ፣ ፕሪንሱ ሼክ ሳውድ ቢን መሐመድ የተሰኘ ሼክ ነው። ለሱ ነው በስፔሻል ትዕዛዝ የተሰራው። ዋጋው ሁለት ሚሊዮን የአሜሪካን ዶላር ነው። በጣም ብዙ ፓውንድ ክብደት አለው። ስለዚህ ይህን ለመሸከም ትልቅ የሆነ መኪና ያስፈልጋል። ከኋላ ተጭኖ ነው የሚሄደው። እስካሁን ይህን ነገር ለምን አይነት ፎቶ እንዳነሳበት የተገለጠ ወይ የታየ ስራ አልታየም። ነገር ግን ይህን ያህል ዋጋ የሚያወጣ ሌንስ ነው። ሁለት ሚሊዮን የአሜሪካን ዶላር ሌንሱ ብቻ። ሌላኛው የናይካን ሌንስ ነው። ስድስት ሚሊ ሜትር ፊሽ አይ ሌንስ ይባላል። እንዳልኳቸው ሚሊ ሜትሩ ባነሰ ቁጥር ዋይድ ሬንጁ ይጨምረናል። ስድስት ሚሊ ሜትር ፊሽ አይ ማለት እንደዚህ ዙሪያውን ደስ ክብ አድርጎ የሚያንሳ ማለት ነው። 160 ሺ የአሜሪካን ዶላር ነው የሚሸጠው ስለዚህ ይሄ ነገር በሚያነሳ ጊዜ እጅግ በጣም ሰፊ የሆነ ሽፋን ማንሳት የሚችልና ሰፊ የሆነ ከቨሬጅ ማንሳት የሚችል ነው በአሁን ሰዓት ላይ በፕሮዳክሽን አይሸጥም እድለኛ ከሆናችሁ ኢቤይ ላይ ወይ እንደዚህ አሮጌ መግዛት ችላላችሁ ነገር ግን ዋጋው 160 ሺ የአሜሪካን ዶላር አራተኛው የካነን ሌንስ ነው ኢኤፍ 1200 ሚሜ አሁን ይሄ ደግሞ በጣም ዙም አድርጎ ማንሳት የሚችል አይነት ነው 36 ፓውንድ ያህል ክብደት አለው እንዳልኳችሁ በጣም ዙም አድርጎ ማንሳት የሚችልበት ብቃት አለው ዋጋው 120 ሺ የአሜሪካ ሚሊዮን ዶላር ነው። አምስተኛ ሆኖም የካነን ነው። 200 ሚሜ አስቡት 200 ሚሜ ዙም ማድረግ ይችላል። ቤዚክሊ ከ18 እስከ 12 ማይል ርቀት ወይ ደግሞ ከ60 እስከ 70 ኪሎ ሜትር በሉት ርቀት ላይ ሆኖ አንድ ሰው ካሜራማኑ ሰርግ መቅረጽ ይችላል ማለት ነው። እንዶ ለፈን ፋክቱ አስቡት፣ ከሆነ ከሩቅ የሆነ በቃ ሩቅ ሌላ ክፍል ሀገር ሆናችሁ እዛ ቁጭ ብላችሁ ሰርግ አዲስ አበባ ላይ ምናም ፎቶ ማንሳት ትችላላችሁ። አሜን ማድረግ አይቻልም፣ ማድረግ ቢቻል ያን ያህል ዙም የማድረግ ብቃት አለው። ዋጋው 45 የአሜሪካን ዶላር ነው። ተመልካቾች የመጀመሪያው ክፍል ፕሮግራም በካሜራ ዙሪያ ላይ ያስቀኛዋች። ዛሬ በፎቶግራፍ ዙሪያ ላይ ነው ያስቀኛዋች። በሚቀጥለው ሳምንት ስለ ቪዲዮ ደግሞ ካሜራ ቴክኖሎጂ ያስቃኛቸዋለሁ። ይህን ይመስል ነበር። በዚህ ጉዳይ ላይ በዚህ አዳዲስ ተጨባጭ ነገሮችን የሚያስገርሙ ነገሮችን እንደቃኛችሁ ተስፋ አረጋለሁኝ። በሚቀጥለው ሳምንት በክፍል ሁለት ነው የምጠብቃችሁ። እንደተለመደው አስተያየቶቻችሁን ብትጽፉልኝ ይደርሰኛል። በተለያየ መንገድ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይክ ብታደርጉ እዛ ላይ የምጽፋቸውን ነገሮች መከታተል ትችላላችሁ። በዚህ በአዲሱ ምዕራፍ ደግሞ ኢንስታግራም ነበረኝ አሁን ግን ሰዎች መከታተል ትችላላችሁ። በሚቀጥለው ሳምንት በዚህ ፕሮግራም ክፍል ሁለት እስከማገኛችሁ ቸር ሰንብቱ።